በመንፈሳችሁ ላይ ሸክም አለ። ያልጠበቃችሁት ነገር ግን ችላ ማለት የማትችሉት መጎናጸፊያ በላያችሁ ላይ ወድቋል። ይህም ከሌሎች ይለያችኋል፣ ወደ ጥልቀት ይጠራችኋል፣ እና ወደማትፈልጓቸው ጦርነቶችና ወደማታሳድዷቸው ድሎች ይስባችኋል። በአምላክ በከፍተኛ ሁኔታ ተቀብታችኋል እና ማስረጃው ግልጽ ነው። እግዚአብሔር መለኮታዊ ቅባት በሕይወታችሁ ላይ ሲያስቀምጥ ዒላማ ትሆናላችሁ። ጠላት ምንም ስጋት የሌላቸውን አያጠቃም። በጣም ኃይለኛ የጦር መሳሪያውን የሚያስቀምጠው የእርሱን እቅዶች የማፍረስ ኃይል ባላቸው ላይ ነው። እራሳችሁን በማያቋርጡ ጦርነቶች፣ ባልተጠበቁ ክህደቶች፣ የማያቋርጥ ተቃውሞና ማለቃ የሌላቸው በሚመስሉ ፈተናዎች ውስጥ ካገኛችሁ ይህ በአጋጣሚ እንዳልሆነ እወቁ። መንፈሳዊ ጦርነት በተቀቡት ላይ ይጨምራል ምክንያቱም ጠላት በእነርሱ ውስጥ ያለውን ዓላማ ይፈራልና። በእምነት ወደ ፊት ስትራመዱ ተቃውሞ እንዳውሎ ነፋስ ሲነሳ ልትገነዘቡ ትችላላችሁ። ወደ ጥሪያችሁ አንድ እርምጃ ስትራመዱ፣ በድንገት መሰናከሎች በየአቅጣጫ ይመጣሉ። ይህ የሆነበት ምክንያት በሕይወታችሁ ላይ ያለው ቅባት ለጨለማው መንግሥት አደገኛ ስለሆነ ነው። ሰይጣን ምቾታችሁን አይደለም የሚፈልገው ጥሪያችሁን ነው ሊያደክማችሁ የእግዚአብሔርን ተስፋዎች እንድትጠራጠሩና በመጨረሻም ከመለኮታዊ ዕቅዱ እንድትርቁ ይፈልጋል። ጥቃቶቹ ሁልጊዜ ከግልጽ ጠላቶች አይመጡም። አንዳንድ ጊዜ ከምትወዷቸው ሰዎች፣ ከምታምኗቸው ሰዎች ይመጣል። ይሁዳ የውጭ ሰው አልነበረም፣ ከአስራ ሁለቱ አንዱ ነበር። በጣም የሚያሰቃዩ ቁስሎች ብዙውን ጊዜ ከቅርባችሁ ካሉ ሰዎች ይመጣሉ። ነገር ግን ይህን ተረዱ ስትቀቡ እግዚአብሔር የተወሰኑ ክህደቶች ወደ እጣፋንታችሁ እንዲገፏችሁ ይፈቅዳል። የዮሴፍ ወንድሞች ዮሴፍን አጠፋ ነው ብለው አስበው ነበር፣ ነገር ግን በእውነቱ ለቤተ መንግሥት ያዘጋጁት ነበር። ከሰዎች ተቃውሞ ብቻ ሳይሆን ሕይወት ራሱ በእናንተ ላይ ውጋይ ከፈተ የሚመስላችሁ ጊዜም ይኖራል። የገንዘብ ችግሮች፣ የጤና ቀውሶች፣ የስሜት ጦርነቶች፣ እነዚህ ተግዳሮቶች መንፈሳችሁን ለማዳከምና እምነታችሁን ለመስበር የተነደፉ ናቸው። ሲኦል ስጋት የሌላቸውን አይዋጋም። ሕይወታችሁ በጦርነት ከተሞላ እጣፋንታችሁ ከምታዩት በላይ ትልቅ ስለሆነ ነው። አንዳንድ ጊዜ ድካም ሊሰማችሁ ይችላል፣ ጥቃቶቹ ለምን እንደሚቀጥሉ ተጠይቁ ይሆናል። ነገር ግን አትታለሉ። እግዚአብሔር እነሱን ለመቋቋም የሚያስችል ጥንካሬ አስቀድሞ ሰጥቷችኋል። ቅባቱ ጦርነቶችን ብቻ ሳይሆን ለእነርሱም ያዘጋጃቸዋል። ዳዊትን ተመልከቱ ንጉሥ ተብሎ ተቀባ። ነገር ግን በዙፋኑ ላይ ከመቀመጡ በፊት ጎልያድን መጋፈጥ፣ የሳኦልን ቅናት መቋቋምና ለዓመታት ለሕይወቱ ከጥቃት ማምለጥ ነበረበት። ነገር ግን በዚህ ሁሉ ውስጥ ቅባቱ ከእርሱ አልተለየም። ከዳዊት ጋር የነበረው ያው አምላክ ከእናንተ ጋር ነው። የጠላት ትልቁ ስትራቴጂ ራሳችሁን እንድትጠራጠሩ በትግሎቻችሁ እየወደቃችሁ እንደሆነ እንድታምኑ ማድረግ ነው። ነገር ግን የምትዋጓቸው ጦርነቶች ለተስፋው እያዘጋጇችሁ እንደሆነ ብነግራችሁስ? ጥቃቶቻችሁ የድክመታችሁ ሳይሆን የጥንካሬያችሁ መገለጫ ነው። ለታላቅ ነገር ተመርጣችኋል፣ ተለይታችኋል፣ ተጠርታችኋል እና ጠላት ያውቀዋል። ለዚህ ነው እናንተን ለማስቆም በጣም የሚታገለው። ስለዚህ ጥቃቶቹ እየመጡ ሲቀጥሉ ምን ማድረግ አለባችሁ? ጽኑ። የእግዚአብሔርን ሙሉ የጦር ዕቃ ትጥቅ ለበሱ። አትሸሹ፣ እጅ አትስጡ። ፈተናዎች እምነታችሁን እንዲያዳክሙ አትፍቀዱ። በርትታችሁ ጸልዩ፣ በከፍተኛ ድምፅ አምልኩ እና ወደፊት መጓዛችሁን ቀጥሉ። ጦርነቱ ከባድ ሊሆን ይችላል፣ ነገር ግን ድሉ አስቀድሞ ተጽፏል። በአደገኛ ሁኔታ ተቀብታችኋል እና በእናንተ ላይ የሚሰራ ምንም አይነት መሳሪያ አይከናወንም። ጠላት በጣም የከፋውን ነገር ሲወረውርባችሁ ይህን አስታውሱ፣ ስጋት ባትሆኑ ኖሮ ባላጠቃችሁ ነበር። መታገላችሁን ቀጥሉ፣ ማመናችሁን ቀጥሉ እና በቅባታችሁ ውስጥ መጓዛችሁን ቀጥሉ። እግዚአብሔር አስቀድሞ በፊታችሁ ሄዷል እና ሊያጠፏችሁ የታሰቡት ጥቃቶች ሌሎች ሰዎችን የሚያጠነክሩ ምስክርነቶች ይሆናሉ። ወደ አንድ ክፍል ገብተው ምንም የማይለውጡ ሰዎች አሉ። በተቃራኒው ደግሞ ሌሎች በዚያ ክፍል ገብተው አየሩን የሚቀይሩ ሰዎች ደግሞ አሉ። በእውነት በእግዚአብሔር ከተቀባችሁ መገኘታችሁ ሊታለፍ የማይችል መንፈሳዊ ኃይል ይይዛል። ሁልጊዜ ላታዩት ትችላላችሁ፣ ነገር ግን ጠላት ያየዋል። የጨለማ ኃይሎች አፋችሁን ከመክፈታችሁ በፊት ማን እንደሆናችሁ ይገነዘባሉ። በእናንተ ላይ ያለውን የእግዚአብሔር ምልክት ያሉ እና ይንቀጠቀጣሉ። አንዳንድ ሰዎች ያለ ምክንያት ለእናንተ እንዴት ምላሽ እንደሚሰጡ አስተውላችሁ ይሆናል። አንዳንዶች ጥበብን፣ መጽናናትን ወይም ማብራራት የማይችሉትን ሰላም ለማግኘት ወደ እናንተ ይሳባሉ። ሌሎች ግን ያለ ምክንያት በመገኘታችሁ ምቾት እየነሳቸው በመኖራችሁ የተበሳጩ ይመስላሉ። ይህ በአጋጣሚ አይደለም። የእግዚአብሔርን መገኘት ስትሸከሙ ከእርሱ ያልሆነውን ሁሉ ያጋልጣል። እውነተኛ ብርሃን ሲገባ ጨለማ መደበቅ አይችልም። ጠላትን በከፍተኛ ቃል መገሰጽ አይጠበቅባችሁም። ቅባታችሁ ብቻ አጋንንትን ለማባረር በቂ ነው። የእውነትን ቃል ተናግራችሁ ውጥረቱ ሲጨምር ተሰምቷችሁ ያውቃል። ወደ አንድ ቦታ ገብታችሁ የማይታይ ጦርነት ሲካሄድ ተሰምቷችሁ ያውቃል። ድምፃችሁ ስልጣን ስለተሸከመ ነው። ጠላት ስህተት ይፈልጋል። ነገር ግን የተሸከማችሁት ቅባት እውነትን ያመጣል እና እውነት የጠላትን እቅድ ያደናቅፋል። በእምነት በጸናችሁ ቁጥር፣ የእግዚአብሔርን ተስፋዎች ባወጃችሁ ቁጥር የጨለማው መንግስት ይንቀጠቀጣል። እናንተ አማኝ ብቻ አይደላችሁም፣ በመንፈስ ተዋጊ ናችሁ። ለዚህ ነው መንፈሳዊ ጦርነት የሚከባችሁ። ጠላት ዝም እንድትሉ፣ እንድትዘናጉ፣ ወይም ተስፋ እንድትቆርጡ ይፈልጋል። ሙሉ በሙሉ በቅባት ከተሞላችሁ ምሽጎቹን እንደምትሰባብሩ ያውቃል። የምትጸልዩአቸውን ጸሎቶች፣ የምታድኗቸውን ነፍሳት፣ የምትበጥሷቸውን ሰንሰለቶች ይፈራል። ስለዚህ ተቃውሞን ይልካል። የሚያሳስቷችሁን ሰዎች፣ ሊያደናቅፏቸው የተነደፉ ሁኔታዎችንና ጥሪያችሁን እንድትጠራጠሩ የሚያደርጉ ጦርነቶችን ይልካል። ነገር ግን አትታለሉ። የእነዚህ ጥቃቶች መኖር የኃይላችሁ ማረጋገጫ ነው። የቃላታችሁን ክብደት መገንዘብ አለባችሁ። ስትጸልዩ ሰማይ ይንቀሳቀሳል። ስታመልኩ ሰንሰለቶች ይበጠሳሉ። ስትናገር አጋንንቶች ይሸሻሉ። ለዚህ ነው ጠላት በጣም የሚዋጋችሁ። ምን እንደያዛችሁ ያውቃል። ዓለም ችላ ሊላችሁ ይችላል፣ ነገር ግን ሲኦል አይላችሁም። የጨለማ መናፍስት ስለ ቅባታችሁ ያውቃሉ እና ወደ ጥሪያችሁ በሙላት ከመግባታችሁ በፊት ዝም ለማሰኘት ማንኛውንም ነገር ያደርጋሉ። ነገር ግን ጠላት እንድትገነዘቡ የማይፈልገው እውነት አለ። ይህም ብቻችሁን እንደማትዋጉ የእግዚአብሔር መገኘት በፊታችሁ እንዳለ ነው። ክርስቶስን ከሙታን ያስነሳው ያው ኃይል በእናንተ ውስጥ ይኖራል። ስለዚህ በፍጹም አትሸነፉም፣ እናም ከመለኮታዊ ጥበቃ በፍጹም አትወጡም። ጨለማው ሊቆጣ ይችላል ነገር ግን አያሸንፍም። በእናንተ ላይ የተሰራ ምንም አይነት መሳሪያ አይሰራም። ታዲያ ምን ማድረግ አለባችሁ? በቅባታችሁ በደፍረት ተመላለሱ። ሌሎችን ለማስደሰት ወደ ኋላ ማፈግፈጋችሁን አቁሙ። የጥሪያችሁን ክብደት ወቁ። እግዚአብሔር አስቀድሞ ያረጋገጠውን መጠራጠራችሁን አቁሙ። መገኘታችሁ ጨለማን የሚያደናቅፍ ከሆነ እንዲሆን ፍቀዱለት። ከዓለም ጋር ለመደባለቅ አልተቀባችሁም። ጎልታችሁ ለመታየት በጨለማ ዓለም ብርሃን ለመሆንና ምርኮኞችን ነጻ ለማውጣት ተቀብታችኋል። ጠላት ደካማ ነኝ ብላችሁ እንድታምን ይፈልጋል። ነገር ግን በእውነት እሱ ሊቆጣጠረው ወይም ሊቋቋመው የማይችል ኃይል አላችሁ። እናንተ የእግዚአብሔር ኃይል ተንቀሳቃሽ ምስክር ናችሁ እና የምትወስዱት እያንዳንዱ እርምጃ ለጨለማው መንግስት ስጋት ነው። ጦርነቶችን አትፍሩ፣ እያሸነፋችሁ መሆኑን የሚያረጋግጡ ናቸው። ጽኑ፣ በጸሎት ቆዩ እና እግዚአብሔር በሰጣችሁ ስልጣን ተመላለሱ። ይህና አስታውሱ፣ ጠላት በመገኘታችሁ ሲንቀጠቀጥ እናንተ ማንም ስለሆናችሁ አይደለም፣ በእናንተ ውስጥ ያለው ብርቱ ስለሆነ ነው። መጓዛችሁን ቀጥሉ፣ መጸለያችሁን ቀጥሉ እና ጨለማውን ማደናቀፋችሁን ቀጥሉ። ድሉ አስቀድሞ የእናንተው ነው። የተለየ መሆን ዋጋው። በእግዚአብሔር ከተቀባችሁ ብቻችሁን መሄድ ምን ማለት እንደሆነ ታውቃላችሁ። ብቸኝነት ስለመረጣችሁ ሳይሆን የጥሪያችሁ ክብደት ጥቂቶች ብቻ ከጎናችሁ ሊሄዱ የሚችሉበትን መንገድ ስለሚፈጥር ነው። ይህ የሚያሰቃይ እውነት ነው፣ ግን አስፈላጊ ነው። በእግዚአብሔር ምልክት የተደረገባቸው ሰዎች ብዙውን ጊዜ የተጣሉና በብቸኝነት ወቅቶች ውስጥ ለመጓዝ የሚተው ናቸው። ይህ ቅጣት አይደለም፣ ዝግጅት ነው። ገና በልጅነታችሁ እንደማትስማሙ የተለያችሁ እንደሆናችሁ ተሰምቷችሁ ይሆናል። ሌሎች በቀላሉ ከህዝብ ጋር ሊዋሃዱ ይችላሉ። ነገር ግን እናንተ ሁልጊዜ ከውጭ የምትመለከቱ እንደሆናችሁ ይሰማችኋል። እና በግድ ግንኙነቶችን ለመፍጠር ሞክራችኋል። ነገር ግን በእናንተ ውስጥ የሆነ ነገር ሁልጊዜ ወደ ኋላ ይጎትታችኋል። ይህ ባጋጣሚ አልነበረም። እግዚአብሔር መንፈሳችሁን ከሚያደክሙ ትስስሮች እየጠበቃችሁ ነበር። ለምን እንደሆነ ከመረዳታችሁ በፊት እንኳን እየለያችሁ ነበር። በመቀባት የሚገኘው ብቸኝነት በአካላዊ ብቸኛ ስለመሆን ብቻ አይደለም፣ በመንፈስ ስለመለየትም ነው። ሌሎች በስምምነት ሲመቻችሁ፣ እናንተ ትወገዛላችሁ። እነሱ ዓለምን ሲያሳድዱ፣ እናንተ ጥልቅ የሆነ ነገር ይናፍቃችኋል። የሆነ ጊዜ ያሳሰቧችሁ ንግግሮች አሁን ጥልቀት የሌላቸው እንደሆኑ ይሰማችኋል። አንድ ጊዜ ደስታ ያገኛችሁባቸው ቦታዎች ከእንግዲህ አስደስቷችሁም። ለምን? መንፈሳችሁ ከፍ ብሎ ስለተጠራ እና ከፍ ብላችሁ በሄዳችሁ ቁጥር ጥቂት ሰዎች ከእናንተ ጋር መሄድ ስለሚችሉ ነው። በቅዱሳት መጻሕፍት ውስጥ ያሉትን ታላላቅ እግዚአብሔር ወንዶችና ሴቶች ተመልከቱ። ሙሴ እስራኤልን ከመምራቱ በፊት ዓመታትን በምድረ በዳ አሳልፏል። ዮሴፍ ወደ ጉድጓድ ተጥሎ ወደ ጣፋንታው ከመግባቱ በፊት ታስሯል። ዳዊት ንጉሥ ተብሎ ተቀባ፤ ነገር ግን ዘውዱን ከመልበሱ በፊት ሕይወቱን ለማዳን ሸሽቶ በዋሻዎች ውስጥ መደበቅ ነበረበት። ኢየሱስ ራሱ ብዙ ጊዜ ለመጸለይ ወደ ብቸኛ ቦታዎች ይሄድ ነበር። ለምን ብለን ስንጠይቅ ቅባቱ ከፍ ከማድረጉ በፊት ስለሚለይ ነው። ብዙዎች ጉዟችሁን አይረዱም። በጣም ከባድ፣ በጣም ጠንካራ፣ በጣም የተለያችሁ ናችሁ ተብላችሁ ትከሰሳላችሁ። አንዳንዶች በእምነታችሁ ይሳለቃሉ፣ ሌሎች ደግሞ ምርጫዎቻችሁን ይጠይቃሉ። የምትወዷቸው ሰዎች እንኳን እግዚአብሔር በእናንተ ውስጥ ምን እያደረገ እንዳለ መረዳት ስለማይችሉ ይርቋችኋል። ይህ የዋጋችሁ ነጸብራቅ አይደለም፣ ነገር ግን ቅባቱ ለሚጠይቀው ነገር መለየት ነው። ብርሃንና ጨለማ አብሮ መሄድ አይችሉም። ብቻችሁን የመሆን ስቃይ እውነት ነው። እግዚአብሔር ለምን እንዲያለ ከባድ ጥሪ በህይወታችሁ ላይ እንዳደረገ እየጠየቃችሁ ወደ እርሱ የምትጮኸባቸው ጊዜያት ይኖራሉ። የብቸኝነት ስሜትን ልትቋቋሙት የማትችሉበት፣ ጓደኝነትንና መግባባትን የምትናፍቁበት ምሽቶች ይኖራሉ። ለመስማማት፣ እምነታችሁን ለመቀነስ፣ ብርሃናችሁን ለማደብዘስ ትፈተናላችሁ። ነገር ግን አትስማሙ። መገለላችሁ በከንቱ አይደለም። እግዚአብሔር አይቀጣችሁም፣ ይጠብቃችኋል። ብቸኝነት ወይም መለየት ትኩረትን የሚከፋፍሉ ነገሮችን ያስወግዳል፣ ጤናማ ያልሆኑ ትስስሮችን ይቆርጣል እና ለታላቅ ነገር ያዘጋጃችኋል። ጥልቅ የሆነ የቅድስና ደረጃ ወደሚፈልገው የዓላማ ደረጃ እያዘጋጃችሁ ነው እና በብቸኝነታችሁ ውስጥ እንኳን በእውነት ብቻችሁን አይደላችሁም። የእግዚአብሔር መገኘት በብቸኝነታችሁ ውስጥ ከብዙዎች ይልቅ ቅርብ ነው። የሚናገረው በምድረበዳ ነው፣ የሚያጣራው በዝምታ ነው። ማንም ሳይረዳው ሲቀር እርሱ ይረዳል፣ ሌሎች ሲርቁ እርሱ ይኖራል። እርሱ የማያሳፍር ወዳጅ፣ የማይለይ ጓደኛ፣ የማይተው አባት ነው። ዓለም ብቸኝነት የሚፈራ ነገር እንደሆነና በየትኛውም ዋጋ መወገድ ያለበት ነገር እንደሆነ ያስተምራል ነገር ግን በእግዚአብሔር መንግስት ውስጥ ብቸኝነት ብዙውን ጊዜ ለየት ላለ ነገር እየተለያችሁ መሆኑን የሚያሳይ ምልክት ነው እና አትናቁት። ተቀበሉት። ይህን ወቅት በጸሎት ውስጥ በጥልቀት ለማደግ፣ እምነታችሁን ለማጠናቀር ተጠቀሙበት። መገለል ወይም ብቸኝነት ወደ ጠራችሁ ወደ እርሱ ለመቅረብ ግብዣ ነው። ጊዜው ሲደርስ እግዚአብሔር ከእናንተ ጋር የሚሄዱትን፣ የማይከለክሏችሁን፣ የሚደግፏችሁን ትክክለኛ ሰዎች ወደ ህይወታችሁ ያመጣል። ነገር ግን እስከዚያ ድረስ ብቸኝነትን እመኑ፣ መለያየትን እመኑ፣ ሂደቱን እመኑ። ምክንያቱም ቅባቱ በጨመረ ቁጥር ጉዞ የበለጠ ብቸኛ ያደርጋችኋል፣ ግን በመጨረሻ ሁሉም ዋጋ ይኖረዋል። መለኮታዊ ጣልቃ ገብነት። በተቀቡት ህይወት ውስጥ ጥረት ብቻ ለስኬት ወሳኝ ምክንያት የማይሆንበት ጊዜ ይመጣል። ነገሮችን ለእናንተ የሚጠቅም የሚያደርገው ብልህነት፣ ግንኙነት ወይም ጥንካሬ አይደለም፣ መለኮታዊ ጣልቃ ገብነት ነው። እግዚአብሔር ሲመርጣችሁ ያላንኳኳችኋቸውን በሮች ይከፍታል። መንገዶች በእናንተ ጥረት ሳይሆን በሕይወታችሁ ላይ ባለው ቅባት ምክንያት ግልጽ ይሆናሉ። ሌሎች የሚታገሉባቸው በሮች በቀላሉ ለእናንተ ይከፈታሉ። አንዳንድ ጊዜ ነገሮች በጣም በቀላሉ ለምን እንደሚሆኑ ጠይቃችሁ፣ የሚከተላችሁ ሞገስ የማይገባችሁን ነገር እንዳደረገ ተሰምቷችሁ ይሆናል። ይህ ግን የመለኮታዊ ጥሪ ተፈጥሮ ነው። ብዙዎች ሕይወታችሁን ተመልክተው ለምን እንደዚህ አይነት እድሎች እንደተሰጣችሁ ይገረማሉ። ለእነሱ በሮች ተዘግተው ሲቀሩ ለእናንተ ለምን እንደሚከፈት ይጠይቁ ይሆናል። አንዳንዶች እንኳን ቅናት ሊሰማቸው ይችላል። የማይረዱት ነገር እነሱ ያልተቀበሉትን ነገር የተቀበላችሁት የእድል ጉዳይ ሳይሆን የቅባት ማረጋገጫ መሆኑን ነው። የእግዚአብሔር እጅ በሕይወታችሁ ላይ ሲሆን መንገዱን ሊያግዱ የሚችሉትን መሰናክሎች ያስወግዳል። ሌሎች የሚታገሉትን እናንተ በነጻ ትቀበላላችሁ። ማንም ስለሆናችሁ ሳይሆን እርሱ ብርቱ ስለሆነ ነው። ይህ ማለት ጉዟችሁ ያለ ችግር ይሆናል ማለት አይደለም። በእርግጥ ቅባት ብዙውን ጊዜ ተቃውሞን ያመጣል። መለኮታዊ ሞገስን ስትሸከሙ እግዚአብሔር የከፈታቸውን በሮች ለመዝጋት የሚፈልጉ ሁል ጊዜ ይኖራሉ። ሊያሳጧችሁ እድገታችሁን ሊያደናቅፉ፣ የራሳችሁን ጥሪ እንድትጠራጠሩ ሊያደርጉ ይሞክራሉ። ነገር ግን ሊገነዘቡት ያልቻሉት ይህንን ነው፣ እግዚአብሔር የከፈተውን በር ማንም ሊዘጉ አይችልም። ለእናንተ የታሰበውን ማንም ሊያግድ ቢሞክር አይችልም። ስለዚህ በድፍረት ተመላለሱ፣ በጋለ ስሜት ጸልዩ እና ጨለማውን ማፍረሳችሁን ቀጥሉ። ድሉ አስቀድሞ የእናንተ ነው።